ወድቆ የተገኘው ሚሞሪ ማስታወሻ ክፍል ስምንት። የሀኒም ቦታ ተከትላ የክፍላችንን ወንበር የተጋራችን የተቀላቀለችው ሰናይት ነች። ሰናይት እኔን የምትቀርበኝ ልጅ ብትሆንም እንደ ሀና እና እንደሌሎቹ እንድቀርባት ውስጤን እንድታቅ ማድረግ አልፈለግኩም። ምክንያቱም እኔነቴን ገልጠው ማየት እንጂ ማንነታቸውን ማሳወቅ አይፈልጉም ማለት ነው። በቃ እኔ ብቻ ነኝ ሰው የምወደው። ፍቅር አጥሯል በህይወቴ ውስጥ ለዛ ነው እያልኩ ከራሴ ጋር ማብሰላሰል ጀምሬያለሁ። እንዲህ ባይሆንም አኖሮ ሀኒ እንደዛ ስወዳት ትንሿን ነገር ደብቃኝ ከሀገር ባልወጣች። በልቤ ግን አዘንኩ። ከማግስቱ ጀምሮ ታዲያ ትምህርቱ ሰው አየሩ ሁሉ ነገር አስጠላኝ። ብቸኝነት ሳያዝንልኝ ደጋግሞ ለምን ያሰቃየኛል የሚል መንፈስ እንባዬን እያመጣ ክፍል ውስጥ ሳይቀር ድንገት ዝርግፍ እያለ እንባዬ ያስቸገረኝ፣ ፊቴን ዘወር ብዬ ጠርገዋለሁ። በየቀኑ በእውንም በህልምም ውስጥ ሆኜ ሀኔን አያታለሁ። ረዥሙ የሀዘን ቀሚሷ ቁመቷ፣ አባቴ ይሙት የምትለው መሀል ነዋ እና። እኔ በእናትሽ በፈጠረሽ እያለች የምትለምነኝ ልመናቿ እንዲሁም አንድ ነገር ነግሬ መቼ መቼ ስላት ውሆ ድሮ ነዋ በፊልጣ ሽርሽር ጊዜ ካላንደርስ አይፈጠርም የምትለው አባባሏ ሁሉ ትዝ ይለኛል። ዛሬ ሌ ልክ እንደ ወንድ ጓደኛ ነው ምናፍቃት። በነገራችን ላይ አመት አመታትን ነግዶ አስራ ሁለተኛ ክፍልን እስከ አጠናቀቅ ድረስ ምንም አይነት የፍቅር ጓደኛ እንዲኖረኝ አልፈልግም። በፍቅር ስም የምወዳት ሀኒዬ እና አንድ ከዘጠነኛ ክፍል እስከ አስራ አንደኛ ክፍል በተከታታይ በአንድ ክፍል ውስጥ አብረን የተማርነው ሮቤል የሚባል ተማሪ ነበር። ያ ልጅ መልካምነቱ ደስ ይላል። የኤርትራ ተወላጅ ነው። እናም አጋጣሚ ሆኖ በተፈጠረው የኢትዮ ኤርትራ ጦርነት ድንገት ነው ድንገት ነው እንደ ሄደ ያልተመለሰው አርብ ቀን ተለያየን ሰኞ ተመልሶ አልመጣም እኛም ስለ ጦርነቱ ስለሰማን ስለ ሮቤል አጣርተን ስንጠይቅ ወደ ኤርትራ መሄዱን ሌሎች ኤርትራውያን ወደ ሀገራችሁ ግቡ ሲባል እሱም ከቤተሰቡ ጋር መሄዱን ሰማን የምር ከልብ አዘንኩኝ ምናልባት የእኔ ክፉ እድል ሊሆን እንደ ጓደኞቼን ከጎን የሚወስደው የሚል ሀሳብም አደረብኝ ግን ይህንን ሁሉ ሀሳብ ማቆም አለብኝ አለብን። እዚያ መኖር አልችልም። በቃ ወደ ትምህርቴ ልመለስ እንና ትምህርቴን ማሰብ ጀምራለሁ። በተለይ ሀኒ ክፍል ውስጥ ሆነን ስንማር ድንገት ይዟት ጭልጥ የሚለው ትዝታ፣ ሳታስበው የአስቴርን ዜማ ስታዜም እና አስተማሪ ሲሰማት የምትርበተበተውን አስታውሰዋለሁ። ሁሌም ለእሷ ዘብ ቆም ነበር አስተማሪው ከረር ብሎ ሊመታት ከመጣ በግቢ ውስጥ የሚያልፍ ሌሎች ተማሪዎች ናቸው በማለት እመሰክርላታለሁ፣ ትድናለች። እሷ ግን መዝፈኗን አጥተው። ገና አልፈልግም፣ ፍቅር ገላይ፣ እኔ ካንተ ሌላ ውቤ ውብ አበባ እንደ ድሯችን፣ ውቤ ውብ አበባ እንደ ድሯችን፣ ሆዴ ተለመነኝ እነሆን አብረን የጋረደን መጋረጃ የጋረደ መጋረጃ እሳት ይግባ ከምድጃ እሳት ይግባ ከምድጃ የነኝን የሰርጉ አለም ተገኘንና፣ የአስቴር አወቀን ዜማዎች በብዛት ታዜማቸዋለች። አንድ ቀን እንደለመደችው በመስኮት አሻገራ ስታስብና ስትዘፍን ብቆነጥጣት በእግሬ ብረግጣት ዝም በይ ብላት ልትሰማኝ አልቻለችም። መምህሩ ደግሞ አተኩረው ወደ እኛ እያዩ ነው። አንቺ መምህሩ እያዩ ነው ስናታይ፣ ስላት ወይ ጉድ! እሺ እሺ ትልና መልሳ ከጥቂት ደቂቃ በኋላ ዘፈኗን ትያያዟዋለች። መምህሯ አይተዋት ኖሮ የማስተማሩን በሚመስል መልኩ ቀስ ብለው ወደ እኛ ተጠጉና በቀጥታ እኛ ካለንበት ዴስክ በመድረስ አንቺ የዚህ መልስ ምንድን ነው ብለው በብላክ ቦርዱ ላይ የተጻፈውን የእንግሊዝኛ አገባብ ጥያቄ ሲያሳዩት በጨዋ ደንብ ከመቀመጫዋ ብድግ ብላ ልብሷን ጨምድዳ ይዛ በመቆም መንቀጥቀጥ ያዘች። መልስ እንዳንናገር አተኩሮ በጥንቃቄ እያዩን ስለነበረ የምናደርገው ጠፍቶን መልሶቻችን ብቻ መርጣ ወዝ ምናልሽ ኢዝ በደንብ ስታይ ቆይችና በሞተ ድምጽ ስሩ ስትላቸው፣ በደስታ አይነት ስሜት በጭብጨባና ከፍ ባለ ድምጽ ጎበዝ ጎበዝ ልጅ ዓይንሽ እንጂ ልብሽ እዚህ ነው ማለት ነው። ጎበዝ ግን ለወደፊቱ ውጭ ናቲ ሀሳብሽን ይሰርቀዋል ከማለታቸው ታፍኖ የነበረው ተማሪ አንዴ በሳቅ ክፍሉን ሞላው። ጩኸት በጩኸት ሆነ፣ ክፍሉ አጠራመሰው። እኔና ሀና እንዲሁም ሌሎች ተማሪዎችማ መሳቅ ራሱ እንዴት እንደሆነ እስኪጠፋን አየር እስኪያጥረን እምባ በንባ እስክንሆን ነበር የሳቅ ነው የተሰሩትን ድራማ ያልገባቸው ትልቁ መምህራችን መምህር አስታጥቂ ጸጥታ! ምንድን ነው ምንድን ነው መረበሽ? እናንተ ብትሆኑ አትመልሱትም። ሁሌም ጎበዝ ተማሪ ያስቀናችኋል አደል? አይ እንግዲህ፣ በቃ በቃ ብያለው፣ በቃ ወደ ትምህርቱ ብለው ብላክቦርዱን በቾክ እየቆረቆሩ በቁጣ ሲገስጹን እና ትምህርቱ ቢያልቅም የእኛ ሳግን ዘመናትን ተሻግሮ ዛሬም ላይ ያስፈግገናል። እኔም እነዚህን ዘፈኖች መንገድ ላይ ወይ በሬዲዮ ፕሮግራም ላይ ወይ መኪና ውስጥ ስሰማ እረበሻለሁ፣ ወደ ኋላ አስባለሁ። ዛሬ የቀሩኝ እነኚህ ዜማዎችና የሀኒ ትዝታዋ ብቻ ስለሆነ ይከፋኛል።